ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቱብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ድም ግፊት ነው። በተለይም እንግዲህ ድም ግፊት ያለባቸው ሰዎች መተው ስለሚገባቸው ምግቦችና እና መጠጦች አንድ በአንድ የምናየው ይሆናል ማለት ነው። እንግዲህ እንደሚታወቀው ከዚህ በፊትም በነበረው ቪዲዮ ላይ እንደሰራሁት ከፍተኛ የድም ግፊት በሽታ ብዙ ጊዜ ዝምተኛ ጉዳይ ወይም ደግሞ ሳይለንት ኪለር ተብሎ ይጠራል ምክንያቱም እንግዲህ ግልጽ የሆኑ ምልክቶችን ላያሳይ ይችላል። ነገር ግን ከጊዜ በኋላ ልባችን፣ ኩላሊታችን እና የደም ስራዎቻችንን የሚጎዳ ነው ማለት ነው። እንግዲህ የደም ግፊትን ለመቆጣጠር የተሻለው መንገድ በምትመገቡትና በምትጠጡት ነገር ላይ ጥንቃቄ ማድረግ ነው። እንግዲህ አንዳንድ ምግቦች የደም ግፊታችሁን ከፍ በማድረግ ሁኔታ ሊያባብሱ ይችላሉ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ላይ እነዚህ ምግቦች እና መጠጦች ምንድን ናቸው የሚለውን አንድ በአንድ የምናየው ይሆናል ማለት ነው። እንግዲህ እናንተም ከዛ በፊት ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ ከደም ግፊት አንጻር መተው ያለባችሁ ምግቦች ውስጥ አንደኛውና የመጀመሪያው ጨው የበዛባችሁ ምግቦች ነው። እንግዲህ ይህ ግልጽ ነው። በተለይም ቺፕስ፣ የታሸጉ ሾርባዎች፣ ቆምጣጤና የታሸጉ የመክሰስ ምግቦችን ከፍተኛ መጠን ያለው ሶዲየም ይዛሉ። እንግዲህ ከመጠን በላይ ጨው ሰውነታችሁ ውሃ እንዲይዝ ስለሚያደርግ የደም ግፊት እንዲጨምር ያደርጋል ማለት ነው። ሌላኛውና ሁለተኛው እንግዲህ የተቀነባበሩ ስጋዎች ነው። እንግዲህ የታሸጉ ስጋዎች በሶዲየምና ጤናማ ባልሆኑ ቅባቶች የበለጸጉ ናቸው። ይህም እንግዲህ የደም ግፊት ጋር ተያይዞ ጣሉታዊ ተጽዕኖ ሊያመጣ ይችላል ማለት ነው። ሌላኛውና ሶስተኛው እንግዲህ ፈጣን ምግቦች እና በዘይት የሚጠበሱ ምግቦች ናቸው። እንደ በርገር፣ ጥብስ፣ የተጠበሰ ድናች፣ የተጠበሰ ድሩ ብዙ ጫው ብቻ ሳይሆን ጎጂ የሆኑ ስቦችን ይይዛሉ። እንዲሁም በአሁኑ ሰዓት ብዙ የተለመደው እርጥብ የተባለው ምግብም ከዚህ ጋር የሚያያዝ ይሆናል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ የታሸጉ ምግቦች ናቸው። እንግዲህ እንደ ብስኩቶች እና የታሸጉ የእራት ምግቦች ለማዘጋጀት ቀላል ቢሆንም ለደም ግፊታችሁ ግን አደገኛ ናቸው። እንግዲህ መገደብ ወይም ደግሞ መተው ያለባችሁ መጠጦች ውስጥ ምንድን ናቸው ስንል አንደኛው እንግዲህ አልኮል ነው። እንግዲህ ከመጠን በላይ የአልኮል መጠጦችን መጠጣት የደም ግፊትን ከፍ ከማድረግ በተጨማሪ ልብንና ጉበትን የሚጎዳ ይሆናል። ሌላው ስኳር የበዛባቸው መጠጦች ናቸው። እንግዲህ እንደ ለስላሳ መጠጦች፣ ኢነርጂ መጠጦችና ስኳር የበዛባቸውን ጭማቂዎች ለውፍረትና ለደም ግፊት መጨመር አስተዋጽኦ የሚያደርጉ ናቸው ማለት ነው። እንግዲህ ሌላኛውን የመጨረሻው ካፌይን ያላቸው መጠጦች ናቸው። እንግዲህ ከመጠን በላይ ቡና ወይም ደግሞ ኢነርጂ መጠጦችን ለጊዜው የደም ግፊት እንዲጨምር ሊያደርጉ ስለሚችሉ መገደብ አስፈላጊ ነው ማለት ነው። እንግዲህ በምትኩ የተሻሉ ምርጫዎችን መጠቀም ይኖሩባቸዋል። ይልቁንም የትኩስ ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን፣ ቅባት የሌላቸው ፕሮቲኖች እና ንጹሕ ውሃን በምትኩ መምረጥ አስፈላጊ ነው። እንዲሁም የተመጣጠነ ምግብ የደም ግፊትን ከመቆጣጠር በተጨማሪ አጠቃላይ ጤንነታችሁን የሚያሻሽል ይሆናል ማለት ነው። እንግዲህ የምትመገቡትና የምትጠጡትን በመቆጣጠር ደም ግፊታችሁን በተፈጥሮ ለመቀነስ እና ጤናማና ረዥም እድሜ ለመኖር ትልቅ እርምጃ መውሰድ ይኖርባችኋል ማለት ነው። እንግዲህ ለዛሬ ይሄ ነበረ። ከዚህ ጋር ተያይዞ ጥያቄ፣ ሀሳብ ካላችሁ ከታች በኮሜንት ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችን ስለነበራችሁ እጅግ በጣም አመሰግናለሁ። ደህና ሁኑ። ቻው